ሰላም የእግዚአብሔር ቤተሰቦች እንዴት ሰንበታችሁ? ሁሉ መልካም ነው። ጌታ ኢየሱስ ክርስቶስ ጌታ ነው። በዓለም ዙሪያ ያላችሁ ወንድሞቼ፣ እናቶቼ በጌታ በኢየሱስ ክርስቶስ ስም አከብራችኋለሁ። የእግዚአብሔርን ቃል ሰምታችሁ ደግሞ የእግዚአብሔርን ቃል ለመኖር የወሰናችሁ ጌታን የህይወታችሁ ጌታ አድርጋችሁ የማይታየውን እንደሚታየው አድርጋችሁ በማመናችሁና በመጽናታችሁ እስከ ዛሬ ድረም ሰሙ ከኛ ጋር ደግሞ አብራችሁ በመሆናችሁ እግዚአብሔር ይባርካችሁ። ላመሰግናችሁ ይገባኛል። ከሁሉ በላይ አምላኬን እግዚአብሔርን አመሰግናለሁ፣ ስለተሰጠኝ ጸጋ። በጌታ ጸጋ አገለግላችኋለሁ። ይህ ጸጋ ደግሞ እግዚአብሔር በልጁ በኢየሱስ ክርስቶስ በኩል እነሆ እንድንካፈል እያንዳንዳችን እንድትሰጠን እነሆ ጸጋ መጠን እናገለግላለን እና በዚህ ደስ ይለኛል ማለት ብዙዎቹ የተለያየ ጸጋ አላቸው። እንዲሁም ደግሞ እኔ የተሰጠኝ ጸጋ የሚሽን ጸጋ ነው። እንዲሁም ደግሞ ሕዝቡን አስታጥቃለሁ፣ ሕዝቡን እመግባለሁ። እንዲሁም ደግሞ ጌታን አገለግላለሁ በአምልኮው በሙዚቃም እንደገና በዝማሪም ጌታን አመሰግናለሁ ስለ ሁሉም ነገር፣ እመሰክራለሁ። አንዳንዱ እንደዚህ ሙሉ የሆነ አገልግሎት አለው፣ አንዳንዱ ደግሞ አንድ ስጦታ አለው፣ አንዳንዱ ደግሞ እንደዛም አለው። ሁሉም በተሰጠው ጸጋ ካደገ ወገኖቼ፣ ወይ አንድ ቀን ጌታ ኢየሱስ ሲገለጥ፣ እኛ ደግሞ በደስታ እነሆ፣ በክብሩ ቀን እነሆ፣ የዛን ጊዜ ደግሞ ተሸላሚዎች እንሆናለን። ክብር ለጌታ። ምንድነው የሚሸለመን? ጌታ የህይወት አክሊል፣ የጽድቅ አክሊል፣ የደስታ አክሊል ይጠብቀሃል፣ ይጠብቅሻል። ጌታ ኢየሱስ ደግሞ ሲመጣ ይሄን ያደርገዋል። በበጉብ ሰርክ ቀን የዛን ጊዜ ሁላችን እንገናኛለን። በስጋ ባንገናኝ በአካል ማለት ነው። ግን አንድ ቀን ደግሞ በጌታ ፊት ደግሞ እንገናኝና የእግዚአብሔርን ቃል የተናገርነውን፣ የሰማነውን፣ የተማርነውን ሸር እንደናደርጋለን ቆጣ ቃላቸው ሕይወት ይቀጥላል። ሰማይ ጌታ ሲባርክ እና አብረን ጸልያለን የቅዳሜውን መጽሐፍ ቅዱስ ጥናታችን ዛሬም እንጀምራለን። ጌታን እናመሰግናለን። አብረን ጸልን እንጀምር። አባት እናመሰግናለን፣ ዛሬም ደግሞ ስለረዳሃን፣ ጤና ስለሰጠህን፣ ተባረክ። ለስምህ ክብር ቃልህን ደግሞ ግለጥልን። አንተ ካልገለጥክልን መንፈስ ቅዱስ ማንም አይችልም። አንተ ግለጥልን፣ አስተምረን። በኢየሱስ ስም አሜን። ሃሌሉያ። ንባባችን ማቴዎስ ምዕራፍ 12 ይሆናል። ከቁጥር አንድ ጀምሮ በዚያን ጊዜ ይላል፣ ኢየሱስ በሰንበት ቀን በእርሻ መካከል አለፈ። ደቀ መዛሙርቱም ተራቡና እሸት ይቀጥፉ ነበረ ይበሉም ጀመረ። ፈረሳውያን አይተው፣ እነሆ ደቀ መዛሙርት በሰንበት ማድረግ ያልተፈቀደውን ያደርጋሉ አሉት። እርሱ ግን እንዲህ አላቸው፣ ዳዊት ከእርሱ ጋር የነበሩት በተራቡ ጊዜ እርሱ ያደረገውን ወደ እግዚአብሔር ቤት እንደገባ ካህናት ብቻ እንጂ እርሱን ከእርሱ ጋር የነበሩት ሊበሉት ያልተፈቀደውን የመስዋዕቱን ኅብስት እንደበላ አላነበባችሁምን? ካህናትም በሰንበት በመቅደስ ሰንበት እንዳይረግሱ ኃጢአት እንዳይሆንባቸው በሕግ አላነበባችሁምን? ነገር ግን እላችኋለሁ ከመቅደስ የሚበልጥ ከዚህ አለ። ከመቅደስ የሚበልጥ ኢየሱስ አለ። እነሆ እውነት እላችኋለሁ ከመቅደስ የሚበልጥ ከዚህ አለ። ምረትን እወዳለሁ መስዋዕትን አይደለም፣ ምረትን እወዳለሁ መስዋዕትንም አይደለም ያለውን ምን እንደሆነ ብታውቁ ኃጢአት የሌለባቸውም ባልኮነናችሁ ነበረ። የሰው ልጅ የሰንበት ጌታ ነውና። ከዚያ አልፎ ወደ ምኩራቦቻቸው ገባ። ወደ ምኩራባቸው ገባ። እነሆ እጁ የሰለለ ሰው ነበረ። ይከሱት ነበረ። በሰንበት መፈወስ ተፈቅዷልና ብለው ጠየቁት። እርሱ ግን ከእናንተ አንድ በግ ያለው በሰንበት በጉድጓዱ ቢወድቅ ይህ የማያወጣው ሰው ማን ነው? እንዲሁ ሰው ከበግ ይልቅ እንደምን አይበልጥም? ስለዚህ በሰንበት መልካም መስራት ተፈቅዷል፣ አላቸው። ከዚያም በኋላ ሰውየውን እጅን ዘርጋ አለው። ዘረጋት፣ እንደ ሁለተኛይቱ ሆነች፣ ደህና ሆነች። ፈሪሳውያን ግን መጥተው እንዴት አድርገው እንዲያጠፉት ተማከሩ ይላል። ኢየሱስ አውቀው ከዚያ ፈቀቅ አለ። ብዙ ሰዎችም ተከተሉት፣ ሁሉንም ፈወሳቸው። እንዳይገልጡት አዘዛቸው። በነቢዩ በኢሳያስ የተባለ ይፈጸም ዘንድ እንደዚህ ሲል እነሆ የመረጥኩት ብላቴናዬ፣ ነፍሴ ደስ የተሰኘችበት ወዳጄ፤ መንፈሴ በእርሱ ላይ አኖራለሁ፤ ፍርድም ለአሕዛብ ያወራል። አይከራከርም፣ አይጮህም፣ ድምፁንም በአደባባይ የሚሰማ የለም። ፍርድ ድል ለማንሳት እስከሚያወጣ የተቀጠቀጠ ሸንበቆ አይሰብርም፣ የሚጤስም ጠዋፍም ክርም አያጠፋም፤ አሕዛብ በስሙ ተስፋ ያደርጋሉ። ከዚያም በኋላ ጋኔን ያደረበት እውር ዲዳ ወደ እርሱ መጡ። እውሩም ዲዳውም እስኪያይና እስኪናገድ ድረስ ፈወሰው። ህዝቡም ሁሉ ተገረሙ። እንጃ ይህ ሰው የዳዊት ልጅ የሆነን አሉ። ፈርሳውያን ግን ሰምተው ይህ በብኤልዘቡል አጋንንትን አለቃ ካልሆነ በቀር አጋንንትን አያወጣም አሉ። ኢየሱስ ግን ሐሳባቸውን አውቆ እንዲህ አለ፦ እርስ በርሳቸው የምትለያይ እርስ በርሷ የምትለያይ መንግስት ሁሉ ትጠፋለች። እርስ በርሱ የሚለያይ ከተማ ወይም ቤት አይቆምም። ሰይጣን ሰይጣን የሚያወጣው ከሆነ እርስ በርሱ ተለያየ እንግዲያስ መንግስቱ እንዴት ትቆማለች? እኔስ በቤልዜቡል አጋንንትን ማውጣ ከሆንኩ ልጆቻቸው በማን ያወጧቸዋል? ስለዚህ እነሱ ፈራጆች ይሆኑባቸዋል። እኔ ግን በእግዚአብሔር መንፈስ አጋንንትን ማውጣ ከሆንኩ እንግዲህ የእግዚአብሔር መንግስት ወደ እናንተ ደርሳለች። አሜን። ወይስ ሰው አስቀድሞ ኃይለኛውን ሳያስር ወደ ኃይለኛው ቤት ገብቶ እቃውን ሊነጥቀው እንዴት ይችላል? ከዚያም ወዲያ ቤቱን ይበዘብዛል። ከእኔ ጋር ያልሆነ ይቃወመኛል፣ ከእኔ ጋር የማያከማች ይበትናል። ስለዚህ እላቸዋለሁ ኃጢአትና ስድብ ሁሉ ለሰዎች ይሰረይላቸዋል፣ ነገር ግን መንፈስ ቅዱስ ስለሰደበ አይሰረይለትም። በሰው ልጅ ላይ ቃል የሚናገር ሁሉ ይሰረይለታል፣ በመንፈስ ቅዱስ ላይ ግን የሚናገር ሁሉ በዚህ ዓለም ቢሆን በሚመጣው አይሰረይለትም። ዛፍ ከፍሬዋ ትታወቃለች። ዛፏን መልካም ፍሬዋን መልካም አድርጉ፣ ወይም ፍሬዋን ክፉ አድርጉ። እናንተ እፉኝት ልጆች፣ ክፎች ስትሆኑ መልካም ለመናገር እንዴት ትችላላችሁ? በልቡ ሞልቶ ተረፈ አፍ ይናገራል። መልካም ሰው ከልቡ መልካም መዝገብ መልካም ነገር ያወጣል። ክፉ ሰው ከክፉ መዝገቡ ክፉ ነገር ያወጣል። እኔ እላችኋለሁ ሰዎች ስለሚናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል። ከቃል የተነሳ ትዘድቃለህ፣ ከቃል የተነሳ ትኮነናል። በዚያን ጊዜ ጻፎች ከጻፎችና ከፈሪሳውያን አንዳንዶች መለሱና፣ መምህር ሆይ ከአንተ ምልክት እንድናይ እንወዳለን አሉ። እርሱ ግን መልሶ እንደዚህ አላቸው፣ ክፉና መንዘራ ትውልድ ምልክት ይሻል፤ ከነቢዩ ከዮናስ ምልክት በቀር ምልክት አይሰጠውም። ዮናስ ባሳ አንባሪ ሆድ ውስጥ ሶስት ቀን ሶስት ቀንና ሶስት ሌሊት እንደነበረ እንዲሁ የሰው ልጅ ደግሞ በምድር ልብ ሶስት ቀንና ሶስት ሌሊት ይኖራል። የነነዌ ሰዎች በፍርድ ቀን ከዚህ ትውልድ ጋር ተነስተው ይፈርዱበታል፤ በዮናስ ስብከት ንስሐ ገብተዋልና ከዚያም በኋላ ንግስት አዜብ ደግሞ ንስሐ ገብተዋል። እነሆ ከዮናስ የሚበልጥ ከዚህ አለ። ንግስት አዜብ በፍርድ ቀን ደግሞ ከዚህ ትውልድ ጋር ተነስታ ትፈርድባቸዋለች፣ ከሰሎሞን ጥበብ ለመስማት ከምድር ዳር መጥታለች እና እነሆ ከሰሎሞን የሚበልጥ ከዚህ አለ። እርኩስ መንፈስ ግን ከሰው በወጣ ጊዜ እረፍት እየፈለገ ውሃ በሌለበት ቦታ ያልፋል፣ አያገኝም። በዚያን ጊዜ ወደ ወጣሁበት ቤቴ እመለሳለሁ ይላል። ቢመለስም ባዶ ሆኖ ተጠርጎ አጊጦ ያገኘዋል በዚያ ወዲያ ይሄድና ከእርሱ ጋር የከፉትን ሰባት አገንቶች ደግሞ ከእርሱ ጋር ይወስዳል ገብተው በዚያ ይኖራሉ ለዚያም ሰው ከፊተኛው ይልቅ የኋለኛው ይብስበታል ስለዚህ ክፉ ትውልድ ነውና እንዲሁ ይሆንበታል ገና ከህዝቡ ጋር ሲናገር እነሆ እናቱና ወንድሞቹ ሲነጋገሩ ፈልገው በውጭ ቆመው ነበረ አንዱም እነሆ እናትህና ወንድሞች ሊነጋገሩ ፈልገው በውጭ ቆመዋል አለው እርሱ ግን ለነገረው መልሶ እናቴ ማን ነው እናቴ ማናት? ወንድሞቼ ስነማን ናቸው አለው። እጁን ወደ ደቀ መዛሙርቱ ዘርግቶ እነሆ እናቴና ወንድሞቼ፣ በሰማያት ያለው አባቴ ፈቃድ የሚያደርግ ሁሉ እርሱ ወንድሜ፣ እህቴም እናቴም ነውና አለ። ጌታ ኢየሱስ በወንጌል ሲያስተምር ይህን ተናገረ። ጌታ ኢየሱስ ክርስቶስ ሁል ጊዜ ሲያገለግል፣ ሁል ጊዜ አንድ እርምጃ እንደተራመደ ከሳሽ ሁል ጊዜ አለው ሁል ጊዜ ፈተና አለው። ሁል ጊዜ መከራ አለው። ኢየሱስ ክርስቶስ ሲያገለግል ወገኖቼ ሆይ ያልተነቀፈበት፣ ያልተነገረበት፣ ያልተሰደበበት እንደገናም ደግሞ እና መከራ ያልዛብተበት ለሞት ያልፈለገው አልነበረም። አንድም በሰዎች አድሮ የሚሰራ ክፉ መንፈስ ካልሆነ በስተቀር ሌላ አይደለም። ወገኖቼ ፈሪሳውያን፣ ሰዱቃውያን የሰይጣን ቲፎዞ ሆነው ይሰሩ ነበረ። ኢየሱስ ክርስቶስ ተአምር አደረገ ማለት በቃ ሆነ ብለው ያንን የመጣውን ህዝብ እንዳያምን ለማድረግ ያድርጉ ነበር። ዛሬም በዚህ ዘመን እውነተኛ ወንጌል እየሰበካቸው ተቃዋሚ ያለባቸው ይሄ ግን አለ። መጽሐፍ ቅዱሳችን ሲናገር ሐዋርያ ጳውሎስ ለደህንነታቸው ይሆናል አለ። እነሆ ምንድን ነው አለ፣ ይሄ ግን ስለ ክርስቶስ ተሰጥቷቸዋል፣ በእርሱ ልታምኑ ብቻ አይደለም፣ በእርሱ ደግሞ መከራ ልትቀበሉ ነው ብሎ ሐዋርያ ጳውሎስ አስቀድሞ በመንፈስ ይሄን ጽፏል። ጌታ ኢየሱስ ይባረክ። ለፊልጵስዩስ ሰዎች ነው የጻፈላቸው። በፊልጵስዩስ የቆላሲያስ ዋና ከተማ ስለሆነች በዛ ብዙ መከራ ተቀብለው ነበር እና ሐዋርያቶች እና በዚህ ሁሉ አይዟችሁ ይላቸው ነበር እና ምንድን ነው የሚላቸው በአንድ ነገር እነሆ በተቃዋሚዎች እንዳትደነግጡ ብሎ ይናገራል፣ ቁጥር 28 ላይ ምራፍ 1 ላይ አንድ ነገር በተቃዋሚዎች አትደንግጡ። በአንድ ነገር እንኳ በተቃዋሚዎች አትደንግጡ። ይህን ለእነርሱ ለጥፋት ለእናንተ ግን የመዳን ምልክት ነው፣ ይህ ከእግዚአብሔር ነው። ይህ ስለ ክርስቶስ ተሰጥቷቸዋል፣ በእርሱ ስለ እርሱ መከራ ደግሞ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም። በእኔ ያያችሁት አሁን በእኔ እንዳለ የምንሰሙት ያው መጋደል ደርሶባቸዋል ብሎ ሐዋርያ ጳውሎስ ይህን ያብራራላቸዋል። ጌታ ኢየሱስ ክርስቶስ በምድር ላይ ሳላችሁ ምን አለ? በዓለም ሳላችሁ መከራ አለባችሁ። ምክንያቱም በዓለም ያለው ማን ነው? አጋንንት ነው፣ ዲያብሎስ ነው። ዲያብሎስ ደግሞ አለቆች አሉት፣ ኃይላት ሰልጣናት የሚባሉ አሉ። ተዋረዶች አሉ። የሰይጣን ዙፋን እነ በስሩ ያሉ እንደገና የሚላኩ በሀገር ላይ በገዢዎች ላይ በሕዝብ ላይ በትውልድ ላይ በተለይ በሃይማኖት ስም በሀገር ስም በተለይ በቋንቋ ሰዎችን ሁሉ በነገድ በቋንቋ ከፋፍለው እየገዙ ሰዎችን ሁሉ ከእግዚአብሔር እንዳያምኑ ወደ እግዚአብሔር እንዳይመጡ ወደ ክርስቶስ ኢየሱስ አዳኝነት እና አምላክነት እንዳያምኑና እንዳይቀበሉ እሱ እንዳይክዱት ተቀን ይሰራል ሰይጣን። ከዚህ የተነሳ ውጊያ አለ። ከዚህ የተነሳ መከራ የሚያመጣብን ማንም አይደለም ሰው አይደለም፣ ግን በሰዎች ውስጥ አድሮ የሚሰራው አጋንንት ነው። ለዚህ ነው እነሆ ልትቀበል ያልከውን መከራ አትፍራ አለ ጌታ ኢየሱስ። በራይ መጽሐፍ ላይ ይሄ ተጽፏል ታውቃላችሁ። ለአንድ ቤተክርስቲያን እንደዚህ የሚል ተነገረው። መከራ ነበረባቸው በጣም ከመከራቸው ፍዳቸው የተነሳ በቃ እስከ ሞት ድረስ ነበረ። እና ጌታ እንዲታመኑት የፈለጋቸው ምን አላቸው እኖ ለኤፌሶን ቤተክርስቲያን ምዕራፍ ሁለት ዮሐንስ ራዕይ ቁጥር 11 ላይ የህይወትን አክሊል ይሰጥሃለው። ከዛ በፊት ግን ያለህን ልትቀበለው ያለህን መከራ አትፍራው። እነው እንድትፈተኑ ዲያብሎስ ከእናንተ አንዳንዶችም በወኅኒ ሊያስገባቸዋለሁ ጌታ ኢየሱስ በዚህ በደንብ አርጎ የሚናገረው ዲያብሎስ ነው የሚለው። ዲያብሎስ እንድትፈተኑ መከራ እንድትቀበሉ ወደ ምን ያስገባቸዋል ወደ ወደ ፈተና ወይም ደግሞ ወደ ወይን ያስገባችኋል፣ ግን እስከ ሞት ድረስ የታመንኩን እንኳን መታሰር ሞትም እንኳን ቢሆን ታመን ነው የሚለው ታመን። እኔ ምን አደርጋለሁ? እነሆ የህይወትን አክሊል እሰጥሃለሁ። መንፈስ ለአብያተ ክርስቲያናት የሚለው ጀሮ ያለ ቢኖር ይስማ። ዛሬ የምሰሙ ወንድሞች እናቶቼ፣ ዛሬ መከራም ተቀበሉት ፈተና የምታልፉት ሁሉ ስለ ክርስቶስ ነው። ስለዚህ አንድ ቀን ጌታ ኢየሱስ ክርስቶስ ከጸናችሁ ይህን የህይወትን አክሊል ይሸልማቸዋል። ለምን ጌታ ኢየሱስ ክርስቶስ ወገኖቼ ሆይ ንጉስ ነው ጌታ ነው መንግስት ነው ይዞ የመጣው ስለዚህ ይሄን ጨለማ አይፈልገውም ይሄ ንጉስ ይሄ ሰይጣን ዲያብሎስ የክርስቶስን ንጉስነትና አምላክነት እንደገና መንግስትን አይፈልግም ይቃወማል ስለዚህ ይቃወመው ነበር ይታገለው ነበረ በብዙ አይነት ነገር ይመጡበት ነበረ ኢየሱስ ክርስቶስ ግን ስራውን ሰርቶ አልፏል ጌታ ይመስገን እኛም ስራችን ሰርተን በደልና እናልፋለን ስለዚህ አንዱ ከሚከሱት ምንድን ነው በሰንበት እንዴት ትፈውሳለህ ነው አንዱ ደግሞ ምንድን ነው በሰንበት እንዴት ደቀ መዛሙርቶች እሸት ይበላሉ ነው እና ኢየሱስ ክርስቶስ የሰንበት ጌታ ነው አላቸው ምን አለ የሰው ልጅ የሰንበት ጌታ ነው። በሰንበት መልካም ማድረግ ተፈቅዷል አላቸው። እኔ መስዋዕትን አይደለም እፈልገው ምረትን ወዳለሁ። የእናንተ መስዋዕት አይደለም፣ የእናንተ ቁርባን አይደለም። እኔ የሚያስደስተኝ ምረት ማድረግ ለሰው ልጅ ምረት አድርጓል እና ጌታ ኢየሱስ ይህን ነበር ያላቸው። እና ከእናንተ ለመሆኑ አንድ በግ ወደ ጉድጓድ ቢገባበት ወይ አህያ ወይ በግ ቢገባበት በሰንበት በሰንበት ዝም ትሉታ አላችሁ ወይ እና ሄዳችሁ ታወጡታላችሁ። ሀብታችሁን ትበዱታላችሁ፣ ገንዘባችሁ እንዳትወርቅባችሁ፣ በጋችሁ እንዳትሞትባችሁ። ሰው ታዲያ እንዴት ከበግ አይበልጥም? አላቸው እና እንደዚህ እያስተማረች እንኳን አልገባቸው። ስለዚህ ጌታ ማለ በሰንበት መልካም ማድረግ ተፈቅደዋል። መልካም ነገር መስራት በእሁድና በቅዳሜ ይቻላል። በጎ ነገር፣ ሰዎችን መርዳት፣ ሰዎችን ማገልገል። ክብር ለጌታ ኢየሱስ፣ ጌታ ይመስገን። ስለዚህ ወገኖቼ ወይ እግዚአብሔር እናመሰግናለን። ኢየሱስ ክርስቶስ ጌታ አሜን። ስለዚህ ጌታ ኢየሱስ ወገኖች፣ ወይ ሰዎች ወደ እርሱ ይመጡ ነበረ። እንደዛም ተቃውሞ ኑሮት፣ እንደዛም መከራ በዝቶ፣ ግን ሰዎች ሁሉ ወደ ማን ይመጡ ነበር? ወደ ኢየሱስ ክርስቶስ ይመጡ ነበረ። እና ጌታ ኢየሱስ ክርስቶስ ደግሞ ምን ያደርጋቸው ነበር? ይፈውሳቸው ነበረ። ጌታ ኢየሱስ ኢየሱስም አውቆ ከዚያ ፈቀቅ አለ። ከከሳሾች ብዙ ሰዎች ተከተሉት፣ ሁሉም ፈወሳቸው፣ እንዳይገልጡት አዘዛቸው። በነቢዩ በኢሳይያስ የተባለው ይፈጸም ዘንድ እግዚአብሔር ለባሪያው ለማን ለእግዚአብሔር ለባሪያው የተናገረው ቃል ነበረ። ምን የሚል ነበር? እነሆ የመረጥኩት ብላቴናዬ ማን፣ ክርስቶስን እነሆ፣ ነፍሴ ደስ የተሰኘችበትን ወዳጄ፣ መንፈሴ በእርሱ ላይ አኖራለሁ። ፍርድ በአሕዛብ ላይ ይናገራል፣ አይከራከርም ብሎ ይህን ተስፋ ቃል የፈውስ ቅባት እነሆ እንደሚያመጣ በሄደበት ሁሉ ፈውስ፣ መናፍስቶች ሁሉ እነሆ እንደሚመቱ እንደገና ደግሞ እግዚአብሔር በሱ ታላቅ ሥራ እንደሚሠራ በምድር ላይ እነሆ አስቀድሞ ኢሳያስ ከመወለዱ ከሰባት መቶ ዓመት በፊት ይህን ተናገረ። አሕዛብ በስሙ ተስፋ ያደርጋሉ። አሕዛብ ሁሉ ወደ ኢየሱስ ሲመጡ ነበረ ተስፋ አድርገው ስለመጡ ጌታም ሁሉም ፈወሳቸው ይላል። ይህ ብቻ አይደለም። ከዚያም በኋላ ጋኔን ያደረበት ሰው እውር ሰው አመጡ ይላል። ጋኔን አድሮበታል። ምንድነው ደግሞ? እውር ነው። ከዛስ ድዳም ነው። አይናገርም አይናገርም፣ አያይም ስለዚህ አጋንንት ነው። ግን ዲያብሎስ መንፈስ አለበትና ጸልይለት፣ ብለው ነው ያመጡት። ልክ አጋንንቱ ሲወጣ የሚገርማችሁ ነገር አይኑ ተከፈተ፣ ከዛ አንደበቱ ተከፈተ። አያችሁ፣ ሁልጊዜ እጃችን ጭነን በምንጸልይበት ጊዜ መንፈስ ያለባቸው ሰዎች በሽታቸው ለቋቸው ይሄዳል ካንሰራቸው ለቋቸው ይሄዳል። አእምሯቸው የያዘ በቃ ደካማ ያደረጋቸው አእምሯቸው እንኳ እንዳይሰራ የቆለፈ እሱም መንፈስ ስንመታው ልክ አእምሯቸው ጤናማ ይሆናል። ጆሯቸውን የዘጋ ይከፈታል። አንደበታቸው ይዘጋ፣ እግራቸውን ሁሉ ያሰረ፣ እጃቸውን ሁሉ ያሰረ እነሱ ሁሉ ነፃ ይወጣሉ። የሚገርማችሁ አንድ ቦታ ላይ ለአገልግሎት ሂጄ ካገለገልኩ በኋላ በሰሜን ኢትዮጵያ እና በአንድ ቤት ነው። እና ብዙ ሰዎች ነበሩ። እና አጋንስ ሲወጣላቸው አዩና ከዛ አንዱ ታላቅ ትልቅ ሰው ወደ ቤት የመተል ባክ ልጄ እነው እግረ ብቻ ይግባልኝ እነ ቤተሰቤ ይፈወሳል ብለው ለመኑኝ እና ሄድኩ። ሄድኩኝ እና ትልቅ መምህር ናቸውና አስተማሪ ናቸው። ሄድኩኝ ገና ገና ቤታቸው ስገባ ገና ሰራተኛዋን ሰላም ስላት አጋንቱ መጮህ ጀመረ። ከእሷ የነበረው መንፈስ ልክ የእሳቸውን ባለቤት ልጆቻቸው ሁሉ ከእስራት ሁሉ ተፈታ። እሷ ልክ ነፃ ስትወጣ ልጆቹ በሙሉ ቤተሰቡ ሁሉ ዳነ። ጌታ ይመስገን። ዛሬም ወገኖቼ፣ ወይ ይህን ያደርጋል ማን? መንፈስ ቅዱስ በአንተ ላይ ያደርጋል። ስለዚህ እጃቸውን ስንጭድ አጋንት ከሰው ልጆች ላይ ይወጣሉ። የጌታ ስም ለዘላለም የተባረከ ይሁን። ስለዚህ ነው ጌታ ኢየሱስ ክርስቶስ እነሆ ሰዎች ሁሉ ምን ይሉታል? ህዝቡ ሁሉ ተገረሙ ይላል እንጂ የዳዊት ልጅ የሆነ ነው። ፈሪሳውያን እነው ሰምተው እነው ይሄ በኤልዘቡልና አጋንንት አለቃ ካልሆነ በቀር እንዴት ይወጣል ብለው ተናገሩ። እየሱስ ግን ምን አለ? ሀሳባቸውን አውቆ እንዲ ያለ እርስ በርሷ የምትለያይ መንግስት ሁሉ ትጠፋለች። እርስ በርሱ የሚለያይ ከተማ እና ቤት አይቆምማል። ህብረት ከሌለው ቤት ህብረት ከሌለው አንድ መንግስት አንድ ፓርቲ ሊቆም አይችልም። ስለዚህ ነው የኢትዮጵያ መንግስት ማንም የፈለገ ማንም የፈለገ ቢሆን ተቃዋሚ ከመጣ ያጠፈዋል የፈለገ ቢሆን ለምን መንግስቱን የሚያፈርስ ነው። ስለዚህ እርስ በርሳቸው ተያይዘው ካልሰሩ ደግሞ ይበተናል። የፈለገ ቢሆን እና ተያይዘው በፓርቲ መካከል በሀሳባቸው ወይም ደግሞ በራያቸው ዙሪያ ሕዝቡን ያሳምኑታል። በዛ የማሄድ በመካከላቸው ያስወጡታል ወይም ያስሩታል። ካልሆነ ግን መቆም አይችሉም፣ መንግስታቸው መቆም አይችሉም። ስለዚህ ነው በምሳሌ አድርጌ የምናገሩ። ስለዚህ አንድ መንግስት አለ እንደዚህ ሊሆን ይችላል። ስለዚህ ሰይጣን እርስ በርሱ እኔ በሰይጣን መንፈስ እንደዚህ ማወጣ ከሆነ እንዴት መንግስቱ ይቆማላል? እናንተ ሞኞች ናችሁ። ታዲያ ልጆቻችሁ ማነው ነፃ የሚያውጧቸው? ልጆቻችሁ ይሆናሉ። ስለዚህ ልጆቻችሁ ፈራጅ ሊሆኑባችሁ ነው ስል፣ እኔ ግን በእግዚአብሔር መንፈስ ነፃ ማውጣ ከሆነ ሃሌሉያ የእግዚአብሔር መንግስት ወደ እናንተ ቀርባለች። እናንተ ናችሁ የናቃችሁት መሲው ግን መጥቶላችኋል፣ አልተቀበላችሁትም። ስለዚህ ሁል ጊዜ ከኔ ጋር የማይሆን ሁሉ ተቃዋሚ ነው አለ። ከኔ ጋር የሆነ ግን ይሰበስባል። ሁል ጊዜ ድል የሚነሳሱ ነው አለ ጌታ። ይባላል። ስለዚህ እናንተ የምትሳደቡት እኔ ሳይሆን መንፈስ ቅዱስ ነው። ስለዚህ እናንተ ፈሪሳዊና ሰዱቃዊ እናንተ ተቃዋሚዎች፣ በምድርም በሰማይም ለእናንተ የኃጢአት ስርየት የለባችሁ። ለምን መንፈስ ቅዱስን እየሰደባችሁ ነው? መንፈስ ቅዱስ የሚሳደብ ስርየት የለውም አለ ጌታ። ለምን ሴንሲቲቭ ነው መንፈስ ቅዱስ አብን መሳደብ ወልድን መሳደብ ትችላለች መንፈስ ቅዱስን ግን መሳደብ አትችሉም ብሎ ያስተማረን ጌታ ኢየሱስ ነው። ስለዚህ ጌታ ምን አለ? ዛፏን ከፍሬዋ በፍሬዋ ትታወቃል። ዛፏን መልካም ፍሬዋን ደግሞ መልካም አድርጉ፣ ወይም ዛፏን ክፉ ፍሬዋን ደግሞ ክፉ አድርጉ። እናንተ መልካም መስላችሁ እነ ክፉም ዘር ከሆነ እንዴት ትቆማላችሁ? ስለዚህ በፍርድ እናንተ እነሆ ትያዛላችሁ፣ በፍርድ እናንተም ትቀርባላችሁ። ስለዚህ አላውቃችሁም ትባላላችሁ። ስለዚህ እውነተኛ ዛፍ የጽድቅ ዛፍ ነው፣ የህይወት ዛፍ። የጽድቅ ሰው መሆን አለብን፣ መንፈሳዊ ሰው መሆን አለብን። መንፈሳዊ ሰው ደግሞ መንፈሳዊ ነገር ያፈራል፣ የጽድቅ ፍሬ ያፈራል። ምን ማለት ነው? የመንፈስ ፍሬ እግዚአብሔር የመምሰል ባህሪ በህይወቱ ይታያል። ጌታ ይመስገን። ስለዚህ ነው ጌታ ኢየሱስ ክርስቶስ እነሆ ስለምንናገረው ነገር እንድንጠነቀቅ ያዘናል። ስለዚህ እውነት እላችኋለሁ ሰዎች ስለሚናገሩ ስለ ከንቱ ነገር በፍርድ ቀን መልስ ይሰጡበታል። ከቃል የተነሳ ትጸድቃለህ፣ ከቃል የተነሳ ትኮነናለህ ወይም ደግሞ ትኮነን ትፈረዳለህ ብሎ ይናገሩ። ስለዚህ የምንናገረውን ቃል ሁልጊዜ እንድናስብ ማስተዋል እግዚአብሔር እንዲሰጠን እንጸልይ። በዚያን ጊዜ ከጻፎች ፈሪሳውያን አንዳንዱ መልሶ መምህር ወይ፣ ከአንተ ምልክት እንድናይ እንወዳለን። ጌታ ኢየሱስ ምልክት ራሳቸው ምልክት ነው። ኢየሱስ ክርስቶስ ምልክት ነው። ምክንያቱም ጌታ ምንድን ነው የሚለው? እነሆ ከዮናስ በስተቀር ሌላ ምልክት አልተሰጠውም። ኢየሱስ ዮናስ በባህር ውስጥ የገባው በሶስት ቀን የቆየውና ከዛ በኋላ በሶስተኛው ቀን ደግሞ ደግሞ ወደ ነኒ የተላከው ኢየሱስ ክርስቶስ በምድር ላይ ስለ ኃጢያታችን ሞቶ ሶስት ቀን ተቀብሮ ከዛ በሶስተኛው ቀን እንደሚነሳ ይሄ ትንቢት ነዋል። ይሄ ምልክት ነዋል። ከዚህ የበለጠ ሌላ ለእናንተ የመዳን ምልክት አያስፈልግም። አሁን ምልክት የምትሉ ስለ መዳን ነው። ከዚህ የበለጠ ምን አለ? አይናችሁ እያየ አጋንንት እያወጣው፣ ዕውሩን እያበራው፣ ሙታን እያስነሳው ካላምናቸው ሌላ ምልክት ለእናንተ አያስፈልግም ብሎ ጌታ ኢየሱስ መከራቸው። ስለዚህ ከዮናስ የሚበልጥ በመካከላችሁ አለ። ንግስት አዜብን ተመልከቱ እሷም ተነስታ እነሆ ትፈርድባቸዋል በፍርድ ቀን ይሄ ብቻ አይደለም እንደገና የነነዌ ሰዎች ተነስተው ይፈርዱባቸዋል ለምን በዮናስ ስብከተኛ እንኳን ድነን እናንተ እንዴት ዋናው መሲ ሲመጣ እንዴት አልተቀበላችሁም ብለው ይፈርዱባቸዋል እንደገና ደግሞ እኔ ደግሞ ስለ ሰለሞን ዝና ሰምቼ እነሆ ከሩቅ እነሆ የሁሉ ዋጋ ከፍዬ መጥቼ ከሰለሞን የሚበልጠውን መሲሁን ኢየሱስ ክርስቶስ እንዴት አልተቀበላችሁትም የእሱን ጥበብ ከሁሉ በላይ ቃሉ አምናችሁ እንዴት አልዳናችሁም ብላ ትፈርድባቸዋለች ከሰለሞን የሚበልጥ እነሆ በመካከል እከላቸዋል አለ። ከዛ በኋላ ጌታ ኢየሱስ እነሆ አጋንንት አለ ከሰው ልጆች ሲወጡ አለ፣ ስለ መናፍስቶች ያስተምራል። ከወጣ በኋላ እንደገና ይዞራል አለ፣ ዞሪ ነው አለ ሲዞር ግን ተጠርጎ ያገኘዋሉ። ያ ድሮ አጋንንት የወጣበትን ቤት ምን ያደርገዋል? ሰው ይፈልገዋል። ያ ሰው በእግዚአብሔር ቃል መሞላት አለበት። በእግዚአብሔር መንፈስ መሞላት አለ። ካልተሞላ ሌላ የሚሞላ ይመጣል። ስለዚህ ነው መጽሐፍ ቅዱስ ሲናገር በቃሉ ተሞሉ ይለናል፣ በመንፈሱ ተሞሉ ይለናል፣ በጸጋ ተሞሉ ይለናል። ማን ሞላ ከሆነ ወገኖቼ ሆይ ክፉ መንፈስ ቦታ ይፈልጋል። ስለዚህ ስፍራው ደግሞ ወገኖቼ ሆይ ዝም ብሎ በእንጨትና በሰዎች ወይ በከብቶች አይኖሩም። እና ቦዲ ይፈልጋል የሆነ ሰምበዴ ወይ በሆነ ሰው ላይ ይገባል። ስለዚህ ያነ መጠንቀቅ ከዛ ቤት ይልቅ ከመጀመሪያው ይልቅ ላይ የኋለኛ ሁለተኛ ሲገባ ሰባት አጋንንት የከፉትን ይዟቸው ስለሚገባ ያ ሰው በጣም ይሰቃያል አለ። ስለዚህ ነው አጋንንት ካወጣንላቸው በኋላ ሰዎችን ሁሉ በእግዚአብሔር ቃል መሞላት መያዝ አለባቸው። ደቀ መዛሙርት መሆን አለባቸው። ያን ጊዜ የእግዚአብሔር ልጅ አገልጋዮች ይሆናሉ እና ሰይጣንን ጨለማውን ገዢ ያፈርስ ስራቸውን ያፈርሳሉ። የጌታ ስም የተባረከ። ስለዚህ ለዚህ ትውልድ ደግሞ እንደዚህ ይሆናል። እኔ አጋንንት አውጥቻለሁ በእስራኤል ምድር ላይ እነሆኔ ትገሉኛላችሁ፣ ግን አጋንንቱ ተመልሶ ይመጣል በዚህ ትውልድ ያን ጊዜ የከፋ ነገር ይሆንባቸዋል። እንዳለው ጌታ ኢየሱስን ገደሉ፣ ሰቀሉ። በታሪክ እንደምናውቀው በሰባ ዓመተ ምህረት ሮማያኖች መጡና ምን አረጉ? በክፉ መንፈስ ተሞልተው እስራኤል በሙሉ ጨፍጨፈው፣ የቀሩትን ባሪያ አድርገው ወሰዷቸው፣ በዓለም ላይ በተኗቸው። ከዛ በኋላ ነው ይሄን ጌታ ኢየሱስ አስጠነቀቀው። ገናምስ ለህዝቡ ሲናገር እንሆው ከእናቱ ወንድሞቹ ሊያነጋግሩ ፈልገው በውጭ ቆመዋል አሉት። እየሰበከ እያስተማረልያል ማን ነው ወንድሜ? ማን ነው እናቴ? ማን ነው የኔ እነሆ የእግዚአብሔርን ቃል የእግዚአብሔርን ፈቃድ የሚያደርግ እርሱ የኔ ወንድም፣ የኔ እህት፣ የኔ እናት ነው። የእግዚአብሔርን ቃል ሰምቶ የሚጠብቅ እውነተኛ የኔ ወዳጅ ነው ብሎ ጌታ ኢየሱስ ይህን አስተማረና ጌታ ዛሬ ቃሉን ሰምተን ወገኖቼ፣ ወይ እንድንጠብቀው እንድናደርገው የእግዚአብሔርን ፈቃድ ደግሞ ልንፈልግ ከሁሉ በፊት ያስፈልገናል። ጌታ ኢየሱስ ይባርካችሁ።